የካቲት አምስት ቀን 2015 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ህልውናዋን ለጠላት አሳልፋ የሰጠችበት ዕለት ተብሎ መመዝገብ ያለበት ዕለት ነው። ይህ ጽሁፍ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማካኝነት ለምእመኑ የቀረበው የሰላማዊ ሰልፍ ጥሪ በተሰረዘበትና ሰላማዊ ሰልፉ ሳይካሄድ በቀረበት ዕለት በከባድ ምሬትና በከፍተኛ ቁጭት የተጻፈና በዳንኤል ቶማስ ኢትዮጵያዊ የፌስቡክ ገጽና የቴሌግራም ገጽ ላይ በዕለቱ የተለጠፈ ጽሑፍ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለአንዴና ለመጨረሻ ጊዜ ለፖለቲከኞች ተላልፋ እንደተሰጠችና ከዚህ በኋላ የራሷ የሆነ ስልጣን እንደማይኖራት የተገለጸበት ጽሑፍ ነው። ቤተ ክርስቲያን ያላትን ኃይል ለዓለም ሕዝብ የምታሳይበትን የኦርቶዶክስ ቤተ ክርስቲያን ማንና ምን እንደሆነች የምታረጋግጥበትን ወደፊትም ተከብራና ታፍራ የምትቀጥልበትን እድል እንዳጣች ያን ወርቃማ እድልም ደግማ እንደማታገኘው ይልቁንም ከዚህ በኋላ የብዙዎች መጫወቻ ሆና ከመቀጠል ውጪ ምንም ምርጫ እንደማይኖራት በእንባ ቀረሽ ቁጭት የተላለፈ መልእክትና የካቲት አምስቱ ኦርቶዶክሳዊ ሰላማዊ ሰልፍ ቀርቷል በተባለበት ዕለት የተለጠፈ ጽሁፍ ነው። ሰልፉ ሰላማዊ ሰልፍ እንጂ አመፅ እንደሌለው ተሰላፊውም የአባቶችን አደራ የሚያከብር ጨዋ ምእመን እንጂ ፖለቲከኛ ተሰላፊ እንዳልሆነ፣ ይህም አባቶችን ችግር ይፈጠር ይሆናል በሚል ሊያሰጋ እንደማይገባ፣ ይህ መሰሉ ስጋት ምክንያት መሆን እንደማይችል፣ ይልቁንም ሰላማዊ ሰልፉ እጅግ ተገቢና ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ህልውና ዘላቂ መፍትሄ እንደሆነና መከበሪያዋ መሆን እንደሚችል፣ ስለዚህም ማንም የሃይማኖት አባት ችግር ይፈጠራል ብሎ ሰግቶ ቅዱስ ሲኖዶሱ የጠራ የሰራውን ሰልፍ መሰረዝና ማስቀረት እንደሌለበትና እንዳልነበረበት የተገለጸበት አርቲክል ነው። ምክንያቱም ሰልፉ ሃይማኖታዊና ሰላማዊ ሰልፍ ነውና ፍጹም ሰላማዊ ሆኖ እንደሚጠናቀቅ የታወቀ ስለሆነ ለአገር ሰላም አስበን ነው ያስቀረ ነው እያሉ ማስተባበል እንደማይቻል ከሰልፉ ጋር ተያይዞ እንዲህ ያለ ችግር እንዳይከሰት ፈርተን ነው የተው ነው እንዳይባል ሰላም ፈላጊ ስለሆንን ነው ተብሎ እንዳይስተባበል በእንዲህ አይነቱ ስጋት ምክንያት ማስቀረት ተገቢ እንዳልሆነ እንዳልሆነና ሰልፉ መቅረቱ ቤተ ክርስቲያንን ዋጋ እንደሚያስከፍላት የተገለጸበት አስደናቂ ትንተናን የያዘ በትክክለኛ የአመክንዮ ሀሳቦች የተደገፈ ጽሁፍ ነበር በዕለቱ የተለጠፈው። ያ ሰልፍ ለተዋህዶ ህልውና ብቻ ሳይሆን ለኢትዮጵያም ሰላም እንደሚያመጣ አገዛዙም በእርግጥ ቤተ ክርስቲያን ይሁሉ ምዕመን አላትን? ኢትዮጵያ ማለት ኦርቶዶክስ ተዋህዶ ማለት ነውን ብሎ እንዲጠይቅና አካሄዱን እንዲያስተካክል ማድረግ የሚችል ለአገሪቱ ሰላም መሆን ከፍተኛ አስተዋጽኦ እንደሚኖረው የተገለጸበት ወቅቱን ያገናዘበና መጪውን የቤተ ክርስቲያንን መከራም የጠቆመ ጠቃሚ መልእክት የተላለፈበት ጽሁፍ ነበር። ሰላማዊ ሰልፍ ማድረግ ከአለም አቀፍ የሰብአዊ መብቶች ውስጥ መሰረታዊ መብት ሆኖ የተጠቀሰና በህገ መንግስቱም አንቀጽ ሰላሳ ላይ በግልጽ የተደነገገ በመሆኑ መንግስት ራሱ የሚመራበትን ህግ ህገ መንግስት ማክበርና ማስከበር ይኖርበታል። ቤተ ክርስቲያን ላይ ከላይ የተጠቀሰው ከፍተኛ መከራና በደል ምክንያት ከብዙ ሺህ ዓመታት በላይ ጸንታ የመጣችን ቅድስት ቤተ ክርስቲያንን በእኛ በልጆቿ ዘመን ስትፈርስ ዝም ብሎ መመልከት በጭራሽ የሚታሰብ አይሆንም። ይህን በደላችንን ለዓለም አቀፉ ማህበረሰብ ለማሳወቅና መንግስትም ከሚያደርገው ጣልቃ ገብነትና አፈና ወጥቶ ህግ እንዲያከብርና እንዲያስከብር የጠራ ነው። የካቲት አምስት ቀን 2015 ዓ ም ሰላማዊ ሰልፍ መንግስት ተገቢውን ጥበቃ በማድረግ እንድናከናውን መፍቀድ፣ አለዚያም የጠየቅናቸውን ህገ መንግስታዊ ጥያቄዎቻችንን በአግባቡና አንድ ባንድ መመለስ አማራጭ የሌለው መፍትሄ መሆኑን ደግመን ደጋግመን ለማሳሰብ እንወዳለን። በዚህ ሂደት ውስጥ የሚደርስብንን ሞት መከራና ስደት እኛ አባቶች ከመንፈስ ቅዱስ ልጆቻችን ጋር ደስ ብሎን የምንቀበለው እንጂ ቤተ ክርስቲያናችንና ሀገራችን ስትፈርስ ቆመን የምንመለከት ዝም የሚል አንደበትና የሚሸከም ህሊና የማይኖረን መሆኑን በአጽንኦት እናሳስባለን። ሰልፉ የተጠራው ለየካቲት አምስት ነበር ወይም ፌብሪዋሪ 12 2023፣ እንደ አውሮፓውያን አቆጣጠር ። እናም ሰላማዊ ሰልፉ ቀረ። ያቺ ዕለትም የቤተ ክርስቲያን መከራ ዘላቂ እንዲሆን ያደረገች እለት ሆነች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ህልውናዋን ለአፍራሾቿ እስከ ወዲያኛው አሳልፋ የሰጠችበት ኃይልና ስልጣኗን ክብሯን፣ ሕጓን፣ ቀኖናዋን፣ ሁለ ነገሯን አሳልፋ ለጠላት የሰጠችበት ዕለትም ያ ዕለት ሆነ። ዛሬ አስታውሰን ልናካፍላችሁ የወደድነውም በወቅቱ በዚህ ጽሑፍ ስር ተሰጥተው የነበሩ ኮመንቶች ልክ እንዳልነበሩና ለወደፊትም ቢሆን ማን ከምን ተነስቶ ምን እያለ እንደሆነ ይስተዋል ዘንድ ነው። በወቅቱ ምን አገባህ አንተ ከአባቶች ትበልጣለህ ወይ ማን ሆንክና ሲኖዶሱን ትጫናለህ ምን ቤት ነህ ወዘተ የሚሉ ኮመንቶች ስለነበሩ ነው ነገር ግን ቁጭቱ ለቤተ ክርስቲያን በዘላቂነት መከበር ሲባል የግድ መደረግ የነበረበት ሰልፍ ብቻ ሳይሆን ያ ሰላማዊ ሰልፍ ለአገሪቱም ሰላም መሆን ጭምር ትልቅ አስተዋጽኦ አለውና መቅረት የለበትም ወይም አልነበረበትም የሚል ቀናነትን የተላበሰ ሰላማዊ ቁጭት እንጂ የክፋትና የጥፋት ተማጽኖ እንዳልነበር ለማስታወስና ለማስገንዘብ ጭምር ነው። ምዕመኑ ምንም ካላገባው ሀሳብ መስጠት ካልቻለ እንዴት በቤተ ክርስቲያኑ ላይ መሳተፍ ይችላል የሚለውንም ከሰሞነኛው አጀንዳ ጋር አያይዘን ብናየው ጠቃሚ ነው በሚል መነሻ ነው። እና በወቅቱ ሰላማዊ ሰልፉን አስመልክቶ የተለጠፈው ጽሑፍ ርዕሱ ተግባራዊ ሆኖ ቢሆን ኖሮ የሚል ነው። እንዲህ እናካፍላችሁ። ሰላማዊ ሰልፉ ተግባራዊ ሆኖ ቢሆን ኖሮ ያን የህዝብ ማዕበል በማየት ብቻ ህዝብ የሚለውን ቃል ትክክለኛ ትርጉም በአገሪቱና በህዝቡ ላይ ሽቅብ እየሸኑ ያሉት የመንግስት ባለስልጣናት በደንብ ይረዱት ነበር። ተረድተውም ሆነ በፍርሃት ርደው ቀጣይ አካሄዳቸውን ያስተካክሉ ነበር። ሰላማዊ ሰልፉ ተካሂዶ ቢሆን ኖሮ ኢትዮጵያ እንድትፈርስ አጥብቀው የሚሰሩ ኃይሎች ሁሉ ያን የህዝብ ማዕበል በአገር አቀፍ ደረጃ ሲያዩ ኢትዮጵያ ከማንና ከምን ጋር ተጋምዳ እንዳለች ሲረዱ ተስፋ ቆርጠው አገር የማፍረስ ስራቸውን በቀጥታ አቁመው አደብ ይገዙ ነበር ቢባል ማጋነን አይሆንም። ሰላማዊ ሰልፉ ተግባራዊ ሆኖ ቢሆን ኖሮ ጋጠወጡ ቡድን በሙሉ ኢትዮጵያ እንዴትና ከማን ጋር እንደተጋመደች ተመልክቶ ጅምር ሴራውን ትቶ በሰላም ከመኖር ውጪ ሌላ ምርጫ እንደሌለ ተረድቶ ኩም ሽሽ ብሎ አርፎ ይቀመጥ ነበር። ሰላማዊ ሰልፉ ተግባራዊ ሆኖ ቢሆን ኖሮ ጸረ ኢትዮጵያና ጸረ ኢትዮጵያውያን ኃይሎች በዘመናቸው አይተውት የማያውቁትን የህዝብ ማዕበል አይተው ማመናቀቷቸውና ደንግጠው ከድርጊታቸው ታቅበው ስርዓት ይይዙ ነበር። ሰልፉ ተግባራዊ ቢሆን ኖሮ የብልጽግና ባለስልጣናት ከህዝብ በላይ ምንም ኃይል እንደሌለ ለአንዴና ለመጨረሻ ጊዜ ይረዱት ነበር። ተረድተውም እርዳቸውን ያቆሙት ነበር። በጋራ የተነሳን ህዝብ እንደ ህዝብ በታንክም በጀትም በድሮንም መጨፍጨፍ እና መጨረስ፣ አመፁንም ማስቆም እንደማይቻል ይገነዘቡት ነበር። በምንም አይነት ዘመናዊ መሳሪያ ተጨፍጭፎ ማለቅ የማይችል ህዝብ በኢትዮጵያ ምድር ላይ እንዳለ ይገነዘቡት ነበር። ሰልፉ ተግባራዊ ቢሆን ኖሮ በተለይ እነ አቡነ ፍራንሲስ ጥናታቸው ልክ እንዳልነበር በጥብቅ ይረዱት ነበር። ኢትዮጵያና ኢትዮጵያውያንም ሰቆቃቸው ጋቢል ነበር። ነገር ግን አገር አቀፍ ሰልፉ ተግባራዊ አልሆነም። ከዚህ በኋላም ተግባራዊ አይሆንም። ተግባራዊ ስላልሆነም ኢትዮጵያ ከመፍረስ የመትረፍ ወርቃማ እድል አመለጣት። እኛም ተስፋ ቆረጥን፣ አረርን፣ ደበንን። አብይን አምኖ የተደራደረ ሁሉ ጠፊ ነውና ሁሉም ተያይዞ ጠፋ። ጭላንጭሉ ድርግም አለ። መጪው ጊዜም ጨለመ። እርዱም ጭፍጨፋውም በህዝብና በአገር ላይ ሽቅብ መሽናቱን ቀጠለ። እኛም መልካም የእሮሮ ዘመን ይሁንላችሁ ብለን ዘጋን እያለ የተዋህዶ ምእመን ያን በአገር አቀፍ ደረጃ የተጠራውን የካቲት አምስቱን ሰልፍ እውን አድርጎት ቢሆን ቤተ ክርስቲያን ብቻ ሳትሆን አገሪቱም ወደ ተስተካከለ መስመር ትመለስ እንደነበር አበክሮ እየገለጸ ነገር ግን አገር አቀፍ ሰላማዊ ሰልፉ ቀርቶ ባልታሰበና ባልተጠበቀ አሳፋሪ ሽንፈት በሚያስከትልና የቤተ ክርስቲያንን ሕልውና እስከ ወዲያኛው ለጠላት አሳልፎ መስጠትን ተግባራዊ ባደረገ መንበርከክ መሰረዝና መቅረቱን እያነሳ በቁጭት ተሞልቶ የሚቀጥል ጽሑፍ ነው። ዳንኤል ቶማስ ኢትዮጵያዊ በዚህ ጽሑፉ የቤተ ክርስቲያን አባቶች ተጠልፈው ከምዕመናቸው ይልቅ ፖለቲከኛን ዳኛና ሸምጋይ አድርገው መቀበላቸው የቤተ ክርስቲያን ኃይል የሆነውን ምእመን ከጠሩ በኋላ እሱን ትተው በምትኩ ኃይላቸውንም ተስፋቸውንም ቤተ መንግስቱ ላይ ጥለው ሰላማዊ ሰልፉን አስቀርተው ፊታቸውን ወደ ፖለቲከኛ ማዞራቸው ውርደትም ሽንፈትም መሆኑን እየገለጸ ይህ ወርቃማ ዕድል መቼም እንደማይገኝና ቤተ ክርስቲያንንም ድንቅ ዕድል እንዳመለጣት እያነሳ የሚቀጥል ቁጭት አዘል ጽሑፍ ነው። ሊደረግ ታስቦና ተወስኖ የነበረው ሰላማዊ ሰልፍ መቅረቱ የቤተ ክርስቲያንን የወደፊት ተስፋዋን ማጨለሙን ቤተ ክርስቲያን በራሷ ሕግና ቀኖኗ መተዳደርና በራሷ ሕግ የመገዛት አሰራሯ ማክተሙን እያነሳ ከዚህ በኋላም ኦርቶዶክሳውያን በአገር አቀፍ ደረጃ አይደለም በቤተ ክርስቲያን ግቢ ውስጥ ሰላማዊ ሰልፍ ማድረግ እንደማይችሉ እያረጋገጠ ተዋህዶ በራሷ ጉዳይ ስልጣን አልባ ቤተ ክርስቲያን ሆና ቁጭ ያለችበት ዕለት እንደሆነ እየገለጸ ከዚህ በኋላ ማንም ምንም እንደማያመጣ እያረጋገጠ ዕለቱ ቤተ ክርስቲያን ሙሉ በሙሉ ለጠላት ተላልፋ የተሰጠችበት ዕለት መሆኑን እያስታወሰ ይህን ለማለት የሚያስችሉ አሳማኝ ምክንያቶችንም አብሮ እየዘረዘረ በቁጭት ተጀምሮ በቁጭት ያለቀ ትንተናን የያዘ ጽሁፍ ነበር። በወቅቱ ዳንኤል ቶማስ ኢትዮጵያዊ በቴሌግራም እና በፌስቡክ ገጹ ላይ በዕለቱ የለጠፈው። በእርግጥም ሁኔታው ዛሬ ላይ ሲታይ ቁጭቱ ተገቢ ቁጭት እንደነበር ከዚያ ጊዜ ጀምሮ በተግባር እየሆነ ያለውና እያየነው ያለው ጉዳይ ያረጋግጥልናል። ያ ሰልፍ ተግባራዊ ሆኖ ቢሆን ግን ቤተክርስቲያንም ኃይልና ስልጣኗን አሳይታ የምትታፈርበት መንግስትም የማን አለብኝነት አካሄዱን የሚያርምበት ምናልባትም አገሪቱ የተሻለ ሰላም እንዲኖራት ማድረግ ይችል የነበረ የባለስልጣናቱን የማን አለብኝነት ድንፋታ መግታትና ጋብ ማድረግ ይችል የነበረ ሰላማዊ ሰልፍ ይሆን እንደነበር ዛሬ ላይ ሆነን መገንዘብ እንድንችል የሚያደርግ እውነት ነው። ባለስልጣናት ሕዝብ የሚሉት በየአደባባዩ ተሰብስቦ እነሱ ሲናገሩ የሚጮኸውን ህዝብ ነው። እነሱ ህዝብ የሚሉት በየስብሰባ አዳራሹ ተሰብስቦ የነሱን ንግግር እያደመጠ ለእንጀራው ሲል የሚያጨበጭበውን አነስተኛ ቁጥር ያለውን ስብስብ ነው ህዝብ የሚሉት። ያ ግን የተሰበሰበ ጥቂት ህዝብ እንጂ ህዝብ ተብሎ አይገለጽም። ያ የየካቲት አምስቱ ሰልፍ ተግባራዊ ሆኖ ቢሆን ግን ህዝብ ተብሎ የሚገለጸው ማን እንደሆነ ከከባድ ድንጋጤ ጋር ይገነዘቡት ነበር። መገንዘብ ብቻ አይደለም። ያ ሰላማዊ ሰልፍ ተግባራዊ ሆኖ ቢሆን ኖሮ ኦርቶዶክስ ማለት ኢትዮጵያ፣ ኢትዮጵያ ማለት ኦርቶዶክስ መሆኑንም በጥልቀት ይረዱት ነበር። ነገር ግን ቀረ። ቅዱሳን አባቶች ከምእመናቸው ይልቅ አብይ አህመድን መረጡ። ሸምግለን አስማማን ብለው ተንበረከኩ። ምናልባት መልካም ሰው መስሏቸው እንዳይባል በዚያ ጊዜም ሆነ ከዚያ ጊዜ በፊት ህዝቡ በመንግስት ሰራዊት ይሁንታና ፈቃድ የሚታረድበት የሚጨፈጨፍበት፣ አብያተ ክርስቲያናት የሚነዱ የሚቃጠሉበት፣ ምዕመናን በየስፍራው የሚገደሉበት ወቅት እንደነበር ያውቃሉ። አብይ አህመድን በቁሙ አይደለም ሞቶ ማመን እንደማይቻል ጠንቅቀው ያውቃሉ። እያወቁ ግን ጳጳሳትን ሸምጋይ አድርገው ሾሙት። ያለ ስፍራቸው ቤተ መንግስት ተገኙ። በዚያች እለትም ቤተ ክርስቲያንን እስከ ክብሯ፣ እስከ ስልጣኗ፣ እስከ ወዲያኛው ለጠላት አሳልፈው ሰጡ። ስለዚህ ያ ከሆነ በኋላ ያን ወርቃማ እድል ካሳለፉ በኋላ ዛሬም ሆነ ነገ ቤተ ክርስቲያን ላይ አንዳች ችግር በተፈጠረ ቁጥር ኮሽ ባለ ቁጥር መደንፋት፣ እርስ በርስ መወቃቀስ፣ መሰዳደብ ለቤተ ክርስቲያንም ሆነ ለምእመኑ፣ ለሲኖዶሱም ሆነ ለጠቅላይ ቤተ ክህነቱ ትርጉም አልባ ከመሆኑም በላይ የቤተ ክርስቲያንን የቀደመ ክብር የሚመልስ አይሆንም። ከዚህ አንጻር ሲታይ የዚያ ሰላማዊ ሰልፍ መቅረት ትላንትም፣ ዛሬም ነገም እያስቆጨን እንደሚቀጥል ግልጽ ይሆንልናል። የዕድሜ ልክ ጸጸት መታቀፋችንም ቀስ እያለ ይገባናል። ቤተ ክርስቲያንን በሶሻል ሚዲያ በሚቀርብ ስድድብና የምናገባ ጭቅጭቅ ሳይሆን በተግባራዊ ጥምረት ብቻ ነበር መታደግ የሚቻለው ያ ደግሞ አልፏል። ያ እድል የካቲት አምስት ቀን 2015 ዓመተ ምህረት አምልጧል። መንግስት ከአጉልልከኝነቱ ወጥቶ ከህገ ወጦች ግለሰቦች ጋራ በመተባበር በአደባባይ እየፈጸመ ያለውን የህግ ጥሰት ዛሬን ጨምሮ በቀጣዮቹ ሁለት ቀናት ውስጥ እንዲያቆምና ህግና ስርዓትን እንዲያስከብር በኃይል የወረራቸውን መንበረ ጵጵስናና አጥቢያ አብያተ ክርስቲያናት ለቆ ለቤተ ክርስቲያኒቱ ህጋዊ መዋቅር እንዲያስረክብ ያለ አግባብ ያሰራቸውን ካህናትና ምእመናን ያለምንም ቅድመ ሁኔታ እንዲለቅ፣ ቤተ ክርስቲያኒቱ ላይ ለፈጸመው በደል በአደባባይ ይቅርታ እንዲጠይቅ፣ በካህናትና ምእመናን ላይ ላደረሰው ሞትና የአካል ጉዳት ተገቢውን ካሳ እንዲክስና የወደሙ ንብረቶቿን እንዲጠግን በጥብቅ እንጠይቃለን። በወቅቱ እንዲህ ተብሎ ነበር። መንግስት ይቅርታ አልጠየቀም፣ ሴራውንም አላቆመም ጽድቁ ቀርቶ በወጉ በኮነነኝ እንዲሉ አበው ይቅርታው ቀርቶ የማፍረስ ሴራውን እንኳ አልቀነሰም። ይልቁንም ቤተ ክርስቲያንን በቁጥጥር ሥር አውሎ የማፍረስ ሴራውን አጠናክሮ እንደቀጠለበት ይገኛል። እናም ይህ ቀርቶ ይቅርታ ጠያቂ ቤተ ክርስቲያን ይቅርታ ተጠያቂ መንግስት ሆኖ አረፈው። ጳጳሳትን ሸምጋይና አስታራቂ አብይ አህመድ ሆኖ አረፈው። ቤተ ክርስቲያንም በዘመኗ ከዚህ የከፋ ውድቀት ገጥሟት አያውቅም። እናም ሁሉም ነገር በዚያው ተቋጨ። ሰልፉ ተካሂዶ ቢሆን ኖሮስ ይህን ማሰብ በእርግጥም ያስቆጫል እያለ ይቀጥላል። የካቲት አምስት ቀን 2015 ዓመተ ምሕረት ቤተ ክርስቲያን እስከ ወዲያኛው ለጠላት ተላልፋ መሰጠቷንም እርግጠኛ ሆኖ ይገልጻል። ስለዚህ ለበለጠ ሐዘንና ቁጭት ከመዘጋጀት ውጪ ምንም አይባልም፣ ምንምም ማድረግ አይቻልም። እንዲሁ እየተቆጩ ዝም